ወአለይኩም ሰላም ወረሕመቱላህ ወበረካቱ። አልሐምዱሊላህ ረብል ዓለሚን። አንድ ሰው ከሞተ በኋላ በህልም እየመጣ ካስቸገረ ሰደቃ ፈልጎ ነው ይባላል እና እንዴት ነው ይሄን? ወይም ሌላ ሰው ደግሞ በህልሙ ያየውና መጥቶ እከሌ ሰደቃ ፈልጎ ነው መሰለኝ በመናብ ያየሁት ብሎ ይናገራል። ይሄስ እንዴት ነው? ሰደቃ ቢወጣ ነው የሚለው። ሰደቃ አንድ የሞተ ሰው እንድወጣለት እሱ እኛን ያናገረናል የሚሉ አታሮች አሉ። ወላኪን ደካሞች ናቸው፣ አንዳቸውም ስላልሰበቱ። ኢብኑ ቀይም ባለፈው አንስቼ ነበር እዚሁ ጥያቄና ጀዋብ እንትናችን ላይ ፕሮግራማችን ላይ ሩህ የሚባለው ኪታባቸው ላይ እንደዚህ ነገሮችን አንስተው ያ ኪታባቸውንም ያነወሩባቸው ሰዎች አሉ። አላኩሊን አንድም የሰበተ ማስረጃ እስከሌለ ድረስ እኛም አይተን ይሁን ሌሎች አይተውን እነሱ ይነግሩናል የሚለው ነገር ትክክል ነው ብለን ሳናምን ማድረግ ያለብን ለሞተው ሰው የኛ ማየትም ይሁን እኛ ሌላ ሰው አይቶኛ መንገሩ ሶደቃ ለማውጣት ሰበብ እንዲሆንልን ነው። ሶደቃ አህሉ ሰነት ወጅማአት ለሞተ ሰው ይጠቅማል ይላሉ፣ ዱዓም ይጠቅማል ይላሉ። በይብለጥ ከሶደቃው የሚልጥ ይልቅ ዱዓ ነው። አወለዲን ሷሊህ ይድዑ ለመተኛው እንዳሉት ለሞተ ሰው ከማንም በላይ የሚደርሰው ሶደቃ ማን ነው? ዱዓ ነው። ከቻልን ደግሞ በገንዘብ ሶደቃ ቢደረግ ጥሩ ነው። እናሱ ፈልጎ ነገረን የሚለውን ሳናምን ይሄን ነገር ሶደቃ ለማውጣት እንደ ማስታወሻ ብንጠቀመው ጥሩ ነገር ነው። ሁለተኛ ለሞተ ሰው እስከ ሶስት ቀን ቀብር ይሄዱ ቁርአን መቅራት እንዴት ይታያል ለሚለው ደግሞ ይሄን ድርጊት የሚታየው በኢስላም ቢድ አተን ዶላላ ሆኖ ነውና አንዳች ደሊል የለም። ቀብር ላይ የሄዱ ከመልእክተኛውም ይሁን ከተከታዮቻቸው ስላልተገኘ የሚገባ ነገር አይደለም። ግን ከቻልን ማንኛውንም በጎ ለሞተ ሰው ብንነይተው ስለሚቻል ቁርን ቁርአን በግልት ይለው አድርገን እንዲህ ሰው ተቀጥሮለት ቅሩለት የሚለው ቢሆን የተከለከለ ነው የሚሆነው። ግን ለግላችን ቀርተን አጋጣሚ ሰዋቡን ለእሱ አድርግልኝ ማለት እንችላለን። ጾም ጾመን ለምሳሌ ሰዋቡን ለግላችን አድርግልኝ ማለት እንደምንችለው ነው ከፈጸምነው በኋላ እንጂ እዛ ቀብር ቦታ ላይ መሄዱ ተገቢ አይደለም። ቀብር ቦታ መሄድ ያለብን ለመዘየር እዛ ለሞተ ሰው ዱዓ ለማድረግና እኛም ነገዛችን እንደምንሆናት ራሳችንን ለማማከር እቲባር፣ ለማድረግ ለመገምገም ብቻ ነው መሄድ ያለበት። ሁለተኛ የቁርአን አንቀጽ ላይ እንዲሁም እጅ ላይ ማንጠልጠል የቁርአን አንቀጽ አንገት ላይ ወይም እጅ ላይ ማንጠልጠል ይቻላል የሚለው ደሞ ይሄን ቁርአንን አንገት የሚሆን እጅ የትኛው ማእካል ላይ ማንጠልጠል አይቻልም፣ አለልቀው ለራጅህ ተሄዶ ዳይሉ በሚያግዘው አኳኋን ላይ ሂድን። ቁርአንን በምንም መልክ ቢሆን ጽፎ መጠቀሙ ተገቢ አይደለም፣ ወደ ሽርክ የሚወስድ ስለሆነ የዚህ በር መዘጋቱ ተገቢ ነው የሚለው አካሄድ የተመረጠ ነውና፣ የሚሆነው የትኛው ማእካል ላይ ቁርአንን በማንጠልጠል ከሱፋው ስለማግኘት መጣሩ ተገቢ አይደለም። ቁርአን መድኃኒት ነው። ከመጀመሪያ ጀመረ እስከሚያበቃ ድረስ ያለው ሁሉ ለየትኛውም በሽታ ለውስጣዊ የሚሆን ለሚደሰው በሽታችን አንብበን ስናበቃ ወይም ቁርአን ውሃ ላይ ቀርተን ያንን ያመመብን አካባቢ መዳሰስ ወይም በውሃው ማጠብ መጠጣት ነው እንጂ የሚቻለው ይህንኛውን አሁን የተባለውን ድርጊት ማድረጉ ተገቢ አይደለም። አራተኛ ሙብተዲዎችን ሰላምታ መለዋወጥ ይቻላል ወይ? በተለይ ሽርክያት የተቀላቀለበት ቢዳ የሚሰሩትን ደሞ ለሚለው ሙብተዲዎች ሙብተዲዎችን ሰላምታ እንትን የምንላቸው እና ሀጅር የምናደርጋቸው ምናኮርፈው ይህን ሀጅር ማድረጉ የሚሆን ሰላምታውን ማቅረቡ እነሱን የትኛው የተሻለ እነሱ እንዲመክሩ ያደርጋል የሚለውን አይተሰና በቃ ነው ሀጅር ማድረግ መድሀኒት ከሆነ እንደዛው ማለት ነው። እንዲሁም ደግሞ ሰላም ታያልን ያን ቤታቸውን እንዲለቁ ማምከር ምንችልበት አጋጣሚ ካለ እንደዚህ ነው። ዑለማዎቹ ሀጅር እንደ መድኃኒት ነው የሚሉት። መድኃኒት ደሞ ላንዱ የሚበጅ ሆኖ ሲያበቃ ለሌላኛው ደሞ የማይበጅ ይሆናል። ሀጅር ደዋ ነው። ጠቃሚ ሆኖ ሲገኝ እንገለግለዋለን፣ ሳይሆን ሲቀር ደግሞ እንተዋለን ማለት ነው። በእኛ ማኩረፍ ሰበብ ሰውየው ይስተካከላል የምንል ከሆነ ሆነ ወይ ደሞ ባና ኮርፈው ወደኛ ያስተላልፍብናል ወይ ባና ኮርፈው እሱን ስንቀርበው። ሌሎች ደግ መስሏቸው እንዳይታለሉ የሚሉት ሰዎች ስናይ የምናኩረፍበት አጋጣሚ ይኖራል። ወላኪን በማኩረፉ የሚበስበት ከሆነ የተፈራ መስድ ማይመጣ ከሆነ እያናገርን መንከሩ ተገቢ ይሆናል። ይህ እንግዲህ እንደ ቢድአው መጠን ታይቶ በቅርበት ነው፣ እንዱ በጅምላ ለመንገድ ያስቸግራል። አራተኛ አምስተኛ ንቃብ ያለ ዑዝር አንድ ሴት ብታወልቅ ትቀጣለች ወይ ወይስ ይጠላል ወይስ ይቻላል? ቢድዓ ማን ነው? ኒቃብ ማድረግ በኢስላም ራጅህ ነው በሚባለው ቀውል በአሁኑ ጊዜ ሙጥረቀን እንኳን እንዳጠቃላይ እንኳን ባይሆን በአሁኑ አሁን ባለንበት አላህን ፈሪነት ባነሰበት ጊዜ ከሴቶችም ይሁን ከወንዱ ማዕሴዎች በገነኑበት ወቅት ፊትን መሸፈን ዋጅብ ነው የሚለው አካሄድ ደይሉም ያግዘዋል። በእርግጥ ተቀባይነትም ያለው ስለሆነ ኒቃብ መልበስ ግዴታ ነው። ግዴታ ደግሞ ያለ ምክንያት ማውለቅ ያለ ችግር ማውለቅ ሙሐረም ነው። ያለ ችግር አንድ ሰው ያለ ችግር ረመዳን ማፍጠር ይቻላል ብሎ እንደመጠየቅ ነው የሚሆነው። ያለ ዑዝር እንዴት ብሎ ዋጅብ ይተዋል? ዋጅብ የምትተውስ ችግር ሲገጥመን ለችግሩን ያክል ነው። እና ይሄን ኒቃብ በአሁኑ ጊዜ ግዴታ መሆን አለበት የሚለው አካሄድ ራጅህ እንዲሆን ስላደረገው ኒቃቡ መለበስ አለበት። ያለ ዑዝር ሊሆን አይገባም። በዑዝርም ከሆነ እዛ ነው ችግሩ ያክል ተገድቦ ነው የሚሆነው። አጅነቢይ ባለበት ስፍራ ላይ ኒቃ መልበስ ግዴታ ነው የሚሆነው።